ግብረ ሰዶማዊነትን የሰበከው ትዝታው ሊታሰር ነውን? ግብረ ሰዶማዊያንን በፍጹም አውግዛ በምታስተምርበት ሁኔታ እንደዚህ አይነት ምንም ተጨባጭ ማስረጃ በሌለባት ቤተክርስታቷን እንግዲህ ወንጅሏል ስሟንም አጥፍቷል። ይሄ የሕግ ጉዳይ ነው የሚሆነው ማለት ነው። አንድ በለኝ ራሱ ትዝታው ዝምታውን ሰብሯል። በጳጳት ደረጃ እኛ ወንጌልን ገልጠን ጣዖትንና ታቦትን ሰው እንዲለይ ያደረግንበት ሂደት አለ። አስራ አምስት የኦርቶዶክስ ጽላት ሸጥኩኝ ለሙስሊም ሰጠው እያለ የሚናገር ጳጳስ በማስረጃና በመረጃ በድምጽ ያቀርብ። እነዚህ ሰዎች ሳይከሰሱ እኔ የምከሰስበት ምክንያት ምንድን? ፓስተሩም ስለ ፓስተሮች ስህተት በግልጥ አወራ። አሁን አትከራከር ይልኛል። ዝም ለማለት እኮ ጊዜም የለም። ከተጀምሮ እስኪ እስኪ

ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ። መረጃው ለመላው ዓለም እንዲዳረስ ላይክ አድርጉ። እይታው የቀነሰ ስለሆነ ሁላችሁም ላይክና ሼር በማድረግ ትብብር አጋርነታችሁን በማሳየት እንድትጀምሩ በትህትና ነው የምጠይቃችሁ። እጅግ ጥብቅ የተባለ መረጃ ይዤ ስለመጣው ማለት ነው ወደ ቪዲዮቹ በቀጥታ መራለ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የፍጥረታት ሁሉ አባት የሰማይና የምድር አስገኛ ቅድስት ሥላሴ ክብር ምስጋና ይድረሰው። ወላሊተ ቃል እመ አምላክ አቁራይ ተማት ሰዓሊ ተምረት ቅዱስተ ቅዱሳን ንጽህተ ንጹሃን ድንግል ማርያም ቤዛይት ዓለም ወላሊተ ቃል እመ አምላክ ክብር ውዳሴ ይድረሳት። ቅዱሳን እንደ የማዕርግና ክብራቸው ምስጋና ይድረሳቸው። እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? እንደ ቤተሰቦቻችን ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ። መረጃው ጉልበት እንዲኖረው የእናንተ ላይክ በእጅጉ ያስፈልገዋል። ሁላችሁም ይህን ቪዲዮ የምትመለከቱ ላይክ በማድረግ ኮመንት በመስጠት ጀምሩልኝ እያልኩኝ በቀጥታ ወደ መረጃችን አምራለሁ። ርዕሰ ሊቃውንት አባ ገብረ ኪዳን መደመጥ ያለበትን መልእክት እንዲህ ይላሉ። በጣም ብዙ ጊዜ እንዲሁም ንገራችሁ። በዚህ ዘመን የብዙ ምእመናን ፈተና ከክደትም ከምንፍቅናም በላይ በጣም ትልቁ ፈተና ምንደሆን ታውቃላችሁ? መከራ ሲመጣ እግዚአብሔርን ምን አድርጌው ነው የሚል በቃ እምነቴን ተጠራጠርኩ። ልጅ ሞተብኝ፣ እናቴም ሞተች፣ ቀጥሎ ወንድሜን በዚያው ወራት ሞተ በዚያው በሆነ በወሩ ከሥራ ተባረርኩ። እግዚአብሔር የትቶይ ነው የሚል ይሄ ጥያቄ ነው። የትም አልተወም። እንዲሆነህም እግዚአብሔርን እንድትወደው ነው የሚያስፈልገው። እኛ እግዚአብሔርን የምንፈልገው ስለ ጸለይን፣ ስለ ጾምን፣ ስለ ሰገርን የሆነ ነገር ስላደረግን በምድር ላይ የሆነ ነገር እንዲያደርግልን አይደለም። እንዲ ነው የምንፈልገው። አባታችን ስለሆነ ስለምንወደው ነው የምንከተለው። እንዲሰጠን አይደለም የምንከተለው። ጤናም አንድ ችግር ነው በዚህ ዘመን ሰው ሁለት ሶስት ቦታ ጸበል ይጠመቃል፣ አልሻለው ይላል። አልሻለው ሲል ወይ ሃይማኖት የትክክል አይደለም ይላል ወይ እኔ የትክክል አይደለሁም ይላል። እንድንድን ብቻ ስነው ወይ ክርስቲያን የሆንነው? እንድንታመምስ ክርስቲያን አልሆንም ሆነናል። መታመምስ የለብንም? ታመን ላናመልከው ነው። አጥተን ላናመልከው ነው። እግዚአብሔር መስገን እኔ ቤቴን ባርኮልኛል ምናም ይላል ሰው። እግዚአብሔር ይበር መስገን ጥሩ ነው በል እና ያጡ ሰዎችን አልባርካቸውም እግዚአብሔር ቆም የሚያድሩ ሰዎች እግዚአብሔር የላቸው። መኪና ስንገዛ ስንገዛ እግዚአብሔር የተመሰገነውን ባርኮኝ ቤቴ እንደዚህ ያጡት አምላካቸው አይደለም እግዚአብሔር ነው። ለሚያለቅሱት ምንም ለሌላቸው፣ ዘመናቸውን ድሪቶ ለብሰው ለሌሉት ፈጣሪያቸው አይደለም። ነፃ አየር ሳይተነፈሱ ታስረው ታፍነው ላለቁት አምላካቸው አይደለም። እግዚአብሔር እነሱን ትቷቸዋል፣ ሽጧቸዋል፣ ነፍሳቸውን አይፈልገው፣ ለእነሱ አልሞተላቸውም፣ በአምሳሉ አልፈጠራቸውም፣ ፈጥሯቸዋል። ክርስትና ስኬት ብቻ አይደለም፤ ውርደትም፣ ስደትም፣ ነቀፋም ነው ስድብም ነው። ለሁሉም ነገር መዘጋጀት አለም ለመወደድ እንደምትዘጋጁት ለመሰደብም ተዘጋጁ፣ ለመነቀፍም፣ ለመዋረድም ለሁሉ ነገር እንዲሁ ነው። አሁን በዚህ ዘመን አንድ እንደ ጋሪ ጋሪ ታውቃላችሁ? ጋሪ አንድ ፊት ብቻ ነው ያለው። ምንም እንደ ጋሪ አንድ ፊት ብቻቸው ጸበል ሲትሄዱ መዳን ብቻ አታስቡ። ከወደድ ካድነኝ፣ ካልፈቀድክ ደግሞ የሚጠቅመኝ ከሆነ አቆየው ነው የሚባለው። ድናለሁ ብቻ ብላችሁ ከሄዳችሁ እንዴ ሳት ድኑ ብትቀሩስ? እግዚአብሔር በሽታው የሚጠቅማችሁ ከሆነ ስካቆየው ስለ ፈውስ ራሱ ያለን ምልከታ መስተካከለለብ እውነት ማለት ነው። ርዕሰ ሊቃውንት አባታችን አባ ገብረ ኪዳንን የመጀመሪያ ቪዲዮ አደረግን ደስ የሚያሰኘውን መልእክት አስተላልፈውልናል። ወደ ቀጣይ መረጃችን ናምራ ዛሬስ እንድንል የሚያሰኘውን የሊቀ ሊቃውንት ስሙር አላምረውን መልእክት እንካያተን። ክርስቲያን ታሪክ አይደለም ጳጳስ አይደለም ካህን አይደለም መምህር ይቅርና ጥበቃ እንኳን ተከብሮባት የኖረች ቤተ ክርስቲያን ናት። ጥበቃ አንቱ ተብሎ ታፍሮ ተከብሮና ተሰምቶ ነበር የሚኖረው በዚህ ቤተ ክርስቲያን ውስጥ። ዛሬስ ፓትርያርክ ይከበራል? የቤተ ክርስቲያንን ድምፅ ባለስልጣናት ይሰማሉ? ይህች ቤተ ክርስቲያን በ1953 መፈንቅለ መንግስት ሲሞከር ጃንሆይ የሉም ተብሎ አገሪቱ ቁና ስትሆን የጳጳሷ መልእክት ሲበተን ጳጳሱ ናቸው እንዴ መልእክት የበተኑ መልእክት ያደረሱ? ተብለው የጳጳሱ ስም ሲታይ ጦረኛው ሁሉ ጦሩን ወደ መሬት አውርዷል። ዛሬስ ራሷ እየተናገረች የሚተኩስባት ነው ያለው። ማን ሊሰማት፣ ማን ሊያከብራት ይችላል? ይሄም የሆነው እነሱ ጨካኝም ደፋርም ስለሆኑ አይደለም። ስለዚህ ብቻ አይደለም። ራሳችን ስላንቀላፋን ነው፣ እንደ ሀገር፣ እንደ ህዝብ እንደ አማኝ ስላንቀላፋል። አሁን በልጅ እያሱና በራስ ራስ ተፈሪ አሁኑ ደግሞ ማናቸው ናቸው ኃይለስላሴ በጣም ኃይለኛ ጦርነት ነበረ አራት ኪሎ ቤተ መንግስት ውስጥ። ዛሬስ የአባቶቻችን ክብር ምን ድረስ ነው? ሊቀ ሊቃውንት ስሙር ያስተላለፉት መልእክት ነው። እውነት ለመናገር ይሄ ሀሳብ ትክክል ነው። አባቶቻችን ሊቃነ ጳጳሳትን አሁን የምናከብርበት ደረጃ ምን ያህል ነው? ብዙዕ ቅዱስ አቡነ ማትያስ ፓትርያርኩን የምናከብርበት ልኬት ምን ያህል ነው? ብዙዎቻችን ለአባቶቻችን ክብር እንሰጣለን። ይቅር ጳጳሳትን ለመነኮሳት ክብር እንሰጣለን፣ ለቀሳውስ ክብር እንሰጣለን፣ ለዲያቆናት ክብር እንሰጣለን። ብዙዎቻችን አንሰጥም። ለምን ሲባል አንደኛ እኛ ድክመት ነው፣ ሁለተኛ የምናየውም ነገር ነው። በእርግጥ አባቶቻችንን ማስጠበቅ የክርስትና ግዴታችን ነው። ወደድንም ጠላንም አንድ አባት ሊሰሀት ይችላል። ሙሉ ሁሉም አባቶች ተሳስቷል ማለት ግን አንችልም። አንድ ዲያቆን ሊሰራት ይችላል መላው ዲያቆናት ተሳስቷል ብለን ልንፈርጅ አንችልም። ስለዚህ አባቶቻችንን የማክበር ግዴታ አለብን። ለምን? ሌላው እንዲያከብራቸው ማድረግ የምንችለው እኛ ነን። ክብር ለአበው ሊቃነ ጳጳሳት ልንሰጥ ይገባል። ያ ማለት ግን አባቶቻችን ብፁዓን ሊቃነ ጳጳሳትን መስራት የሚጠበቅባችሁን መስራት ደግሞ አለባችሁ። እዚህ ታሪክን መለስ ብለን ስናይ ለብፁዓን አባቶች ለቤተ ክርስቲያን አባቶች አሳዳሪዎች የሚሰጠ ቦታ በጣም ከፍ ያለ ነው። የሚናገሩት ቃል ምሬት ጠባይ ነው። አሁን አሁን የምናያቸው ነገሮች ትንሽ በጣም የቀለለ እየመጣ ስለሆነ እናስብበት የሚል መልእክት ለማስተላለፍ ወዳለኝ አንድ ሰው በፕሮቴስታንት ቤተ እምነት ላይ ያለ ነው እና በአዳራሾቻቸው ያለውን ጉድ እንዲህ ያጋልጣል ቸርች ዝም ለማለት ጊዜም የለም። ከተጀምሮ እስኪ ያልቅ ድረስ ተባለ። ሲጮ ሲጮ ሲደለቅ ሲደለቅ ግድ ትናገረኛለች። በኋላ አንድ የታገሽ እንዲህ እየተገለባበጠ የሚቆም ምን የሚል እንትን የሚል ምናምን የሚጮህ እዚህ ጋ ወንድ እዚህ ጋ ሴት ቆሙ። ከዛ ላይ መዝሙሩ እየቀለጠ ልክ እንደ እስክስታው እንዲህ እየተባባሉ በማ ጌታ ኢየሱስ፣ ጌታ ኢየሱስ እየተባባሉ እንዴት ነው ሊሆን የሚችሉ? ይሄ ነገር ይሄ ለእኔ እንደዛ ማበድና ቦታዎች ላይ አንዳንድ ቦታም ሳሉድ በግዴ ለአንዳንድ ምክንያቶች እጅ የሚያዩቸው አሉ። እኔ ትዕግስቱም የለኝም እኔ የለኝም፣ በቃ እኔ አልችልም። እንዲ ቦታ መቀመጥም ን ማድረግም አልችልም። እንዲ አይነት ሰው ከራሳቸው ቤት ራሳቸውን ሲያጋልጥ የእኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ልዕልናና ክብሯ ምን ያህል እንደሆነ ማየት እንችላለን በየትኛውም ዘመን በየትኛውም አመት በየትኛውም ትውልድ ኦርቶዶክስ ተዋሕዶ ቤተክርስቲያን ራሷን ችላ በራሷ የምትንቀሳቀስ ንጽሄት ክብር ትምነት ናት። ወደ ቤተ መቅደስ ብንሄድ በቅጽረ ቤተ ክርስቲያን የሚደረጉ ጉባኤያት የሚዘጋጁ መርሃ ግብሮችን ብንመለከት አንቀጽ አለ የሴት አንቀጽ፣ የወንድ አንቀጽ አለ። ሴቶች ነጠላ ለብሰው የቤተ ክርስቲያንን ክብር በሚመጥ ልኩ ልብስ ለብሰው ወንዶችም እንደዛው ለቤተክርስቲያን ክርስቲያን ክብር በሚሰጥ መልኩ ለብሰው ነው የሚገኙት የምንገኘው ሁላችንም ያ ብቻውን ራሱን የቻለ ወንጌል ነው። ራሱን የቻለ ስብከት፣ ራሱን የቻለ አንድ አስተምህሮ ነው። ዝማሬ ሲዘመር ምንም ነገር ሲደረግ ከዛች ስርዓት አንወጣም። ማህሌታውን አባቶቻችንም ዝማሬ የተዘመረ ወረብ እየተወረበ ከፍ ወደሚልበት ደረጃ ሲደርስ ያቆሙታል። ለምን? እግዚአብሔር ከዚህ በኋላ እንግዲህ ይከብራል ብለን ስለማናስብ ስጋ ነገራችን እንዳይነቃቃ እናቆም ይላል። በዚህ ደረጃ ተመጥኖ የምትሰራ ቤተ ክርስቲያን ናት። እና ደስ ያሰኛኛል። ወደ ቀጣይ መረጃችን ላምራ። ከዚ በፊት የዲያቆን ዘላለም ታየ አስደናቂውን መልእክት እንካተልና ወደ ስሳ ሳሚል እናመራለን። ላይክና ሼር ማድረጋችሁ እንዳይዘነጋም። አጋይስት አለም ቅድስት ሥላሴም ሶስት ሲሆኑ ስንት ናቸው? አንድም ሲሆኑ ስንት ናቸው? ሶስቱም ደግሞ በስንት ይስማማሉ? አለ በአንድ ይስማማሉ። የተለያዩ ይሁኑ እንጂ ስምረታቸው ፈቃዳቸው ግን ስንት ነው ለማለት ነው። አንድነቱ በባህሪ በህልውና በአገዛዝ በመፍጠር ይህችን ዓለም ፈጥሮ በማሳለፍ በፈቃድ ተመሳሳይ ሶስቱም ስንት ናቸው? አንድ ናቸው። አምላካችን ከሶስቱ አካላት መካከል አንዱ ጌታችን ኢየሱስ ክርስቶስ ወርዶ ስጋን ተዋህዶ በእኛ መካከል ተመላልሶ መከራ መስቀልን ተቀብሎ ሞቶ ተቀብሮ ከሙታን መካከል ተነስቶ ሲያደረን የማን ፈቃድ ስለሆነም? የሶስቱም ፈቃድ ነው። ወርዶ ያዳነንን ወልድን ተመለከት ነው ማለት አብና መንፈስ ቅዱስ በዚህ ውስጥ ምንም ፈቃድ የላቸውም ለማለት አይደለም። ስለ እግዚአብሔር በምልአት ሊያውቀው የሚችለው ስለ ራሱ ማን ብቻ ነው? ስለ ራሱ ሊያውቅ የሚችለው እግዚአብሔር ነው። የላሉ አይገርማችሁም? ስለ ሶስትነቱ እንድናውቅ ራሱ ራሱ ምክንያት የሆነን ጌታችን ኢየሱስ ክርስቶስ ነው። በዓለ ኤጲፋንያ ሰሞነ አስተርእዮ ብለን የምናከብረው የጥምቀት ሰሞን ላይ በአምላክ መጠመቅ ውስጥ ስለ አምላክ ሶስትነት አላወቅን? አውቀናል። እርሱ መሃል ላይ ሆኖ ሲጠመቅ እግዚአብሔር አብ በሰማያት ሆኖ የምወደው ልጄ ይህ ነው እርሱን ስሙት ሲል፣ መንፈስ ቅዱስ በርግብ አምሳል ደግሞ ወርዶ ራሱ ላይ አርፎ ሲመሰክር አይተና ላላየን። ይሄ የሆነው ግን አምላክ ምን ሲሆን ሰው ሲሆን ነው። ስለዚህ ስለ እግዚአብሔር ራሱ በምልአት እንድናውቅ እንድንረዳ መንገድ እንዲከፍትልን ራሱ ራሱ እግዚአብሔር ነው ሰው የሆነው ማለት ነው። ለዛ ነው ስለ እግዚአብሔር በምልአት ሊያውቅ ሊረዳ ሊያስተምርም ሊናገርም የሚችለው ስለ ራሱ ማን ብቻ ነው? ሰው ግን ሊያውቀው ሊረዳው የሚችለው አንዱ እግዚአብሔር በገለጠለትና ቅዱሳት መጻሕፍት ባስተማሩት መጠን ልክ ነው። ስለ አጋዕዝተ ዓለም ቅዱስ ሥላሴ ስለ ሚስጥረ ሥላሴ አንድነትና ሶስትነት ወንድማችን መምህራችን ዲያቆን ዘላለም ታየ በስፋት አስተምሩናል። የቅዱስ ሥላሴ አስተምሮ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የመጀመሪያው ትምህርት ነው። በነገራችን ላይ የቤተ ክርስቲያን መሰረት የሚባለው እሱ ነው። ከዛ ሚስጥረ ስጋዌ ያለ ይቀጥላል። ወደ ቀጣይና ምራ ትዝታ ሳሙኤል መልስ ሰጥቷል። ከዛ ፊት ግን ግብረ ሶዶማዊነትን ከኦርቶዶክስ ጋር ያገናኘው ትዝታው ሊታሰር ነውን በሚል ኢትዮ ውይይት ላይ ጋዜጠኞች ያነሱትን ሐሳብ ላስደምጣችሁ እና ራሱ ትዝታው ደግሞ የተናገረው መልእክት አስደምጣችኋለሁ። ነው ከዚ በፊት ዱሮ የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ዘማሪ ነበረ፣ ዘማሪ ትዝታው ሳሙኤል የሚባል ግለሰብ በኋላ ሃይማኖቱን እንደ ማንኛውም ሰው ቀይሮ ፕሮቴስታንት ነኝ ፓስተር ነኝ ካለ በኋላ ውጭ ሀገር ላይ የተለያየ ጊዜ የተለያየ ስብከቶችን ሲያካሂድ ነበረ። በሚያምነው መንገድ የፈለገውን ያመነበትን ነገር ለማስተማር ብዙ ጥረቶችን ሲያደርግ ነበር። እሱ ያው የተለመደ ነገር ስለሆነ ምንም ችግር ያለው ነገር አይደለም። ሃይማኖቱን እንትን ባለበት ዛ ስለ ሃይማኖቱ ብዙ ነገር መግለጽ ይቻላል። የደረሰበትም የራሱን እውነትንም ለሌሎች ማስረዳትም ይቻላል። ነገር ግን ሁለት ነገሮች መሰረታዊ ነገሮች ከሕግ አግባብ ሊያስጠይቀው የሚችለው ነገርና ከሕግም አልፎ ማልፎ ከኢትዮጵያ ከሞራል ጉዳይም ተጠያቂ የሚያደርጉ ነገር በዚሁ መድረኩ ላይ ሲያቀርባቸው ነበር። የመጀመሪያው ምንድን ነው? ኢትዮጵያ ኦርቶዶክስ ቸርች ቤተ ክርስቲያን ለግብረ ሰዶማውያን መስፋፋት ትልቅ ዮን አስተዋጽኦ አድርጋለች እንግዲህ አደገኛ ውንጀላ ለቤተ ክርስቲያኒቷም ለሚመኖቹም አደገኛ የሆነ ውንጀላ ጣል አድርጓል። ለዚህም እንደ ምክንያት አድርጎ የሚያቀር ሲያቀርባቸው ነበረው ገዳም ውስጥ የወንድና የሴት ገዳም ይለያያሉ። ወንዶች የራሳቸውን ትስሜ ሲመጣ ወደ ወንድ ለወንድ ግንኙነት ወደ ማድረግ ሄደዋል። ስለዚህ ቤተ ክርስቲያኒቷ ግብረሰዶማውያን አስፋፍታለች ብሎ ወንጅሏታል። ይሄ እንግዲህ ቤተ ክርስቲያን እንደ አቋምም ግብረ ሰዶሚያን በተመለከተ ወንድ ለወንድ ጋብቻን በተመለከተ የኦርቶዶክስ ቤተ ክርስቲያን የጸና አቋም ያላት ቤተ ክርስቲያን ነች። በዚህ ጉዳይ ላይ ምንም አይ ነገር ለመደራደር የሚቀርብም ነገር ማለለ የምታወግዘውና ይህንን የማትቀበለው መሆኗን ይታወቃል። ነገር ግን ምንም መሰረታዊ ተጨባጭ ነገር ቤተ ክርስቲያኖች ፊት ለፊት ቆማ በምትጋፈጠው፣ እንዲሁም ሌሎች ቤተ ክርስቲያኖችን ይህን የሚቀበሉትን በምተችበት ሁኔታ ይህንንም ግብረ ሰዶማውያንን በፍጹም አውግዛ በምታስተምርበት ሁኔታ እንደዚህ አይነት ምንም ተጨባጭ ማስረጃ በሌለባት ቤተክርስቲያኒቷን እንግዲህ ወንጅሏል፣ ስሟንም አጥፍቷል። ይሄ የህግ ጉዳይ ነው የሚሆነው ማለት ነው። አንድ በለኝ ሁለተኛ ምን ይላል? በኢትዮጵያ ህግ ላይ ማለት ነው። ሌላኛው ቤተክርስቲያን አማኝ ስለ ሌላኛው ቤተክርስቲያን አማኝን የሚያንቋሽሽ ነገር መናገር አይችልም ይላል። ይህ ግለሰብ ግን በተለያየ ጊዜ በተለይ ታቦትን በተመለከተ በጣም ክብረ ነክ የሆነ ንግግሮችን ሲያደርግ ነበር። አይ ታቦት አግባብ አይደለም ምናምን አይደለም። እሱ ማስተማር ይችላል። ፍለጡ ቁረጦ ምናምን ብሎ ምናምን በጣም ያፌዘይ ማለት ነው። ይሄ በቅድም ባልኩ ህግ የሚያስጠይቅ ጉዳይ ነው። እንግዲህ ግለሰቡ መጥቷል። አይ ቲንክ ሊጠየቅ ነው የመጣ ተጠይቄ ጥፋቴን በህግ ልታረም ነው ብሎ ነው መጣ ወይስ እንዲሁ ዝም ብሎ ይህ ተጠያቂ የማይሆንበት ማነባቱ ጠይቀኛል የሚለውን ነገር አስቦ እንደሆነ በሂደት የምናየው ነገር ይሆናል። ቤተ ክርስቲያኒቷን በዚህ ጉዳይ ላይ ክስ ታቀርባለች ወይስ አታቀርብም ብሎ ጉዳይ እናያለን። ካቀረበች ደግሞ የመንግስት አካላት ህግ አስፈጻሚዎች ተጠያቂ ያደርጋሉ ወይስ አደርጉ ብሎ ነገር በሂደት ነው የምናየው። ብቻ ግን አሁን እርግጠኛ የምንሆነው ይህ ግለሰብ ከዚህ በፊት ቤተ ክርስቲያኗ ግብረ ሰዶማያን እንደሚታስፋፋ ለግብረ ሰዶማያ ተጠያቄ አድርጎ ወንጅሏታል። ቤተ ክርስቲያኗ ደግሞ ይህን ጉዳይ አትቀበልም። አይደለም ግብረ ሰዶማያን ማስፋፋት ግብረ ሰዶማያን የሚቀበሉ ቤተ ክርስቲያኖችን ራሱ ታወግዛለች ልክ አይደለም ብላ ነው የምታወግዙ። ይህ በዚህ ሁኔታ ባለበት ስሟን አጥፍቷታል። ሁለተኛ፣ እንግዲህ እሷ የምታመልክበትን ነገር የእሷን አስተምሮ የሆነ ነገር ማንቋሸሽ ነገርም ሲያደርግ ነበረ። ስለዚህ የህግ ሂደቱ ምን ይሆናል የምለው ጉዳይ ነው። የህግ በላይነት ይረጋገጣል ወይስ አይረጋገጥም? ማንም እንደፈለገ ከህግ በላይ ይሆናል ወይስ አይሆንም የሚለውን ነገር የምናይበት ሁኔታ አሁን ይፈጠራል ማለት ነው። ይህ ነው ያለው። ምናልባት አድማጭ ተመልካቾቻችንም በዚህ ጉዳይ ላይ ያላችሁትን የራሳችሁን ሀሳብ ስጡን። ማንኛውም ሰው ሃይማኖት መቀየር ይችላል። ከሃይማኖቱ ውጪ ስለዚህኛው አስተምሮ ክሪቲክ ማቅረብ ይችላል፣ መብቱ ነው። ይህን እያደረጉ ነው ብዙ ሰዎች። ነገር ግን ያልሆነ ነገር ስለሌላ ቤተክርስቲያን ስም ማጥፋት እንደማይቻል ወንጀል ነው። እንግዲህ የትዝታ ሳሙኤል ነገር ብዙ ማለት ያስችላል፣ ያስደፍራል። እውነት ለመናገር ይሄ ተብሎ ቢቆጠር አስር ሃያ በላይ ነገሮችን መደርደር ይቻላል። በነገራችን ላይ መረጃ ማስረጃ ማኝምና የሚባል ነገሮችም በጣም በትዝታ ሳሙኤል ጉዳይ ብዙ አያለፋን። ትዝታ ሳሙኤል ብሎ ሰርች ማድረግ ነው ቲክቶክ ላይ ወይ ዩቲብ ላይ በጣም ብዙ መረጃ ማግኘት ይቻላል። እሱ ምንድን ነው የሚለው አልተሳደብኩም፣ ምናምን ሳይሆን ቤተ ክርስቲያን ያደረገችውን ነገር ነው ያጋለጥኩት አይነት ነገር ተነስቶ ተናግረው እዚሁ ኢትዮጵያ ገብቶ በድጋሚ ተናግሯል። ይህ ሰው ምን ብሎ አድምጠው እንመለስ። ቢከሰስ እንደ ፍርድ ቤት ብታቆሙት፣ እንዲህ ብታደርጉ ብለው የሰሩ ሰዎችን ተመልክቻለሁ እውነት ለመናገር በግ ከነ ነፍሱ የቀበረ ጳጳስ እያለ እኔ ምን ሆኜ ነው የምከሰሱ? ምን አድርጌ? በግ ከነ ነፍሱ ቀብሩ እና እናስገድለው፣ አዎ ሳይሰማ እየተባለ በጳጳስ ደረጃ እኛ ወንጌልን ገልጠን ጣዖትንና ታቦትን ሰው እንዲላይ ያደረግንበት ሂደት አለ። አስራ አምስት የኦርቶዶክስ ጽላት ሸጥኩኝ ለሙስሊም ሰጠው እያለም የሚናገር ጳጳስ በማስረጃና በመረጃ በድምፅ እያቀረብ እነዚህ ሰዎች ሳይከሰሱ እኔ የምከሰስበት ምክንያት ምንድን? ደግሞ ሰው ስለ ወንጌል ሲባል ቢከሰስ ፍርድ ፊት ቢቆም በእውነት እግዚአብሔር ያከብረዋል እንጂ አይዋርድ ስለ ወንጌል መገፋት፣ ስለ ወንጌል መሰደብ ስለ ክርስቶስ ኢየሱስ ወንጌል ዋጋ መክፈል አክሊል ጸጋ ነው። ምን ሰርተው ነው እነ ጴጥሮስ የታሰሩ? ምን አድርገው፣ የሰው ገንዘብ ቀምተው ነው? አይደለም። በዘመኑ ጣዖታት በሰለጠኑባቸው ዓለማት እየተዟዟሩ ይሄ አምላክ አይደለም አምላክ እግዚአብሔር ነው ብለው ስለተናገሩ እውነትን ስለገለጡ የተናገሩት እውነት የእነሱን ጨለማ የገፈፈባቸው ሰዎች አቀነባብረው ያስገቡት ነው እንጂ እነሱ አጥፍቶ አይደለም። ጴጥሮስ አጥፍቶ አይደለም። ይሄን በምን ታረጋግጣላችሁ? ወደ እስር ቤት ከተጣሉ በኋላ ሲዘምሩ የወይኒው መሰረት ይናጋል። የእግዚአብሔር መልአክ ይመጣል። የእግዚአብሔር መንፈስ ይገለጣል። አይሆን ሲቹዌሽኑን የሚቀይር የእግዚአብሔር ክብር የሚመጣው በእውነትና በጽድቅ አገልግሎት ስትታሰብ ሶ ክብር ነው ቢሆን እንኳን ክብር ነው። ግን አንዲትም ኢንች ወደፊት እንድትሄድ የሚያደርግ ምንም ነገር የለም። ለምሳሌ ከተነሱ ሀሳቦች መካከል ስለ ታቦትም ስለምንም ያስተማርናቸው ስለ ገድላት ታምራት ያስተማርናቸው ያጋለጥናቸውን እውነቶች በማስረጃና በመረጃ ያቀረብናቸውን ነገሮች ሊናገሩ ሞክረዋል። አንዳንዶች እኔው ያልኩትን ዘበነ ብሎት እኔ አልኩ ታቦት መክተፊያን የተባለውን። አዎ መክተፊያ ነው ብሏል። ይሄ ደግሞ እውነት ሊትራሊ መክተፊያ ይዘው ሲወጡ ከመርካቶ የተገዛ መክተፊያ ይዘው ሲወጡ አቅርቢያ፣ እሱን እያየ ሰው እንዴት ነው ሊክድ የሚሞክረው? ማለት እኔ ቄስ ነኝ፣ በኦርቶዶክስ ቤተ እምነት ውስጥ ወደ ዘጠኝ ዓመት በቅስና አገልግያለሁ በድቁና አገልግያ እኔ ማውቀውን አንተ ተሸፋፍኖ ነው የምታውቀው። ታቦት የሚባለውን ነገር ከሸክሙ ጀምሮ የሚሰራበትን ፕሮሰስ ጭምር ስናገር ነበር። ይሄ ውሸት ነው? እውነት እኮ ማውቀውን እኮ የኖርኩበት ነው የምናገር። አንተ ተሸፋፍኖ ነው የምታውቀው፣ እኔ ገልጬ ዘይት እየቀባው ነው ማውቀው። ይሄ እውነት አይደለም፣ ይሄ ውሸት ነው ፍርድ ቤት ብቀርብ የምናገረው። እንደውም እግዚአብሔር ይባረክ ይሄንን እውነት ምንም የምንሸፍነው ነገር የለም። ስንት አይነት ጉድ የሰው ደም መስዋዕት እየቀረበባቸው ያሉ ገዳማት ጭምር ሰው ሊትራሊ የሚታረድባቸው ገዳማት እንዳሉ በራሳቸው አንደበት ከቤተ ክህነት በሾለኩ መረጃዎች እየቀረበ እያየ ይሄንን መናገር ይሄንን እውነት ለሰዎች ማድረስ በምንም ተአምር ሊያስከስስ አይችልም። መረጃና ማስረጃ ያለው ስለዚህ እውነት በከፍታም ቢሆን በሸለቆም ቢሆን በየትኛውም ስፍራ ይነገራል ማለት ነው። አንዳንድ ያልገባቸውን ያልገባቸው ደግሞ የሚናገሩ ሰዎች አሉ። ልክ አገር እንደገዙ አድርገው የሚያስቡ ደግሞ አሉ ማለት ሌላ ሃይማኖት ያለው ሰው ኢትዮጵያ ውስጥ መግባት እንዳልተፈቀደለት አድርገው የሚያስቡ በጣም በጣም ጠባብ የሆኑ ሰዎች አሉ። በጣም ምስኪን የሆኑ ሰዎች አሉ። ተወልደን ያደግንበት ምድር ስንገባ፣ እኛ ኢትዮጵያውያን ስንገባ፣ ያ ነገር እንዴት ነው ሰው ሊረብሸው የሚገባ እና ደግሞ ሕግ ሊቀርጽ እና ሊያወጣ የሚችለው በምን አይነት አግባብ? መንግስት አለ እኮ እዚህ ሀገር። መንግስት አይደል ሕግ የሚያስከብር አገር የሚገዛ ልማት የሚሰራ መንግስት አለው በእያንዳንዱ ጉዳይ ላይ የሚመለከተው ማለት ነው። ይሄ የዜግነትን መብት፣ የስብዕና መብት ነው። ማንም ሊሰጥና ሊነሳ የሚችለው ነገር አይደለም። መስረቅ ነውር ነው። ኃጢአት፣ አየው ክፋት፣ ኃጢአት ነው። ፀብ ክርክር ይሄ ሰዎችን በኃይልና በተጽዕኖ ነገሮችን ለማሳመን መጣር እሱ በጣም በጣም ነውር ነው፣ ወንጀልም። ሰውን ግን መረጃና ማስረጃ አቅርቦ የእግዚአብሔር ቃል እንዲህ ይላል፣ ይሄ ደግሞ የእናንተ ሀሳት ይሄን ይላል፣ አነጻጽረ መርጠ ጌታን ተቀበል ማለት በምንም ተአምር ጥፋት ሊሆን አይችልም። ወንጀል ሊሆን አይችል የትዝታ ሳሙኤልን ያሰሟችሁ ሙሉን ወደ ስድስት ደቂቃ ሙሉ ታግሰን የሰማ ነው። ለመናገርም ምክንያታዊ ለመሆንም እንዳይመቸን ነው። ከመጣ በኋላ የተናገረው ነው፣ እንዳደመጥነው ነው። ከዚህ በኋላ ምን ሊመጣ ይችላል የሚለውን እንግዲህ አናውቅም። ተካፍለን ግን ለእናንተ እናስደምጣለን። ሀሳብና ሴቶቻችሁን አስቀምጡልን። ላይክ አድርጎ ኦርቶዶክሳውያን የተባበርን አይደለም ቢያንስ እንተጋገዝ ሼር አድርጉ። እኔም ብቻ ሳይሆን ሌሎች የዩቲዩብ ቻናሎች፣ ቲክቶክ ላይ ያሉትን በሙሉ ኦርቶዶክሳዊ መረጃዎችን የሚያቀርቡትን ገና ስትመለከቷቸው ጥሩ ናቸው ባቸው የምታስቡትን ደግፏቸው፣ ላይክ አድርጉላቸው፣ ሼር አድርጉላቸው፣ ኮመንት ስጡ፣ የተባላችሁትን ነገር አድርጉ። ምን የሚከፈል የምታወጡትም ገንዘብ የለም። በተደጋጋሚነት ቢያንስ እዚህ እስክንደርስ ብዙ ጊዜ ላይክ አድርጉ፣ ሼር አድርጉ እያልኩ እስኪ ሰለቻችሁ ድረስ እኔም እስኪ ከብደኝ ድረስ ለምኛቸዋለሁ። ይጠይቃቸዋሉ። ይሄ መሆን የለበትም። እነሱ እንዲህ በአንድነት ሆነው ኦርቶዶክስን ለማጥቃት ሲመጡ እኛ መረጃ ከማስረጃ ጭምር አስደግፈን ለእናንተ ስንመጣ እናንተ ማታግዙ ከሆነ ቪዲዮም አይደርስም፣ መረጃውም አይደርስም። እነሱ እንዳሰቡት ይሳካላችኋል። እኛ ከንፈራችን እንደመጠጥን አንገት እንደደፋን ዝም እንላለን። በተደጋጋሚነት በቀን ሁለት ጊዜ ስንሰራ በገባችሁ ቁጥር ቅን ኦርቶዶክሳዊ ከሆናችሁ ላይክ ያደርጋችሁ ጀምሩ። የዛሬ መረጃዎቻችን ይህን ይመስላሉ። በሌሎች መረጃዎች የምመለስ ይሆናል። ወንድማችሁ ሁሉን መብራቱ ነኝ። ያሮሴ እናንተ እኛም። ክብር ምስጋና ይሁን ለአብ፣ ክብር ምስጋና ይሁን ለወልድ፣ ክብር ምስጋና ይሁን ለመንፈስ ቅዱስ አንድ አምላክ አሜን።